ምስክሬ ነው። ይሄን ስል ሙዲጋ እስኩ ምናምን ነገር አይደለም። እኔ ገብርኤል ምስክሬ ነው። የእናቴ ኩያ ወይም የእናቴ ታላቅ ስለምትሆኚ አክብሬ ነው ማናገርሽ። አሽ በቃ ምንድነው፣ በመጀመሪያ ደረጃ እዚህ ኢማራት ላይ ህጉንም እናውቀዋለን? ሰው እንዴት እንደሚመጣም እናውቃለን። በፍሪ ቪዛ ወንዶች ሲመጡ እንደገና ደግሞ በካምፓኒ ሲመጡ ያ ካምፓኒ ምን ምን ማድረግ እንዳለበትና ምን እንደሚያደርግ እናውቃለን፣ ህጉን ማለት ነው። ስለዚህ መጀመሪያ የካምፓኒው ባለቤት ሲያመጣው ልጁን፣ ወይ ደግሞ አንቺ ስታመጪው ሶስት መቶ ሺህ የኢትዮጵያ ብር ስትቀበይ፣ ልጅየው መጥቶ ስራ ሊገባ፣ ቆይ ቆይ ቆይ ቆይ፣ ሶስት መቶ መቀበልን ማረጋገጫለሽ እኔ እኮ ጥያቄ እኮ ነው እየጠየቅኩ ያለሁት አይደለ እንዴ? ለምን የሰው ስብ አታጥፊያ? ዝም ብለሽ ነው የተቀበልኩ እኮ ያጠፋው አይደለም። ግን የማውቀውን እኮ ነው እየነገርኩሽ ያለሁት። እሺ ማውቀው ነው። 300 ሺም ሊከፈል ይችላል፣ 350 ሺም ሊከፈል ይችላል፣ ከዛም በላይም ሊሆን ይችላል። ወንዶች የሚመጡበትን ብር ብዛቱን ስለምናውቀው ማለት ነው። ያገባቹ አላቀናቂው ላታለቅቁ ዝ ይገባቹ። አረ በመድሃኒዓለም መረስ ድብ ትልቅ ሰው አይሳደብም። በመቤት ለምን በእናትሽ? ረዛ ትልቅ ሰው አንቺ ነሽ። እንደ ትልቅ ሰው የምታደርጊኝ ውርጋጥ

እርግጠኛ ነሽ ሶስት መቶ ሺ ብር ነው የከፈልሺው ሲመጣ ሰብስቤን ጠይቀኝ ማስረጃ ሰብስቤ ሶስት መቶ ሺ ብር ነው የከፈለችው መረጃ ሰብስቤ እሱ ጋርም ደረሰኛለ እኔ ጋርም ደረሰኛለ ወንድሜ ነንገርህ ልይቱ እሺ እህትዬ ተባይዋ ማለት ነው በቃ እንደውም ማለት ነገር በታ ተዛ ተስቶት ያለች ሴትዮቱን አሁን የገባችው ሴትዮ ይሄን ልዬ ማለት ነው ሰውየውን ጠይቄ ፈልጌ ስራ አስገባዋለሁ ብላ ላ ይገባ እሷ በነገር ስትወጋት ደራ ተጋብ እሷ ጋራ ልዩና፣ እሷ ልዩና፣ እሷ ሴትዮቱና ልጁ እናትና ልይ ናቸው። በአንድ ነው የሚበሉት፣ በአንድ ነው የሚጠጡት። በቃ እኔ እንደ ማን ብዬ ሰውየውን ጠይቄ እንደ ማን ብዬ አስገባዋለሁ። አሁን ስራ እንደ የምታስገባው ተማምና ነው እንትን የምትለው የምትለው ማለት ነው። እቺ ልጅቱ በጣም አዛረገቻት። ምናልባት እህቱ ካላት ስሜት ወንድሟ ከሚናገረው ከሚያሳያት ነገር ተነስታ ሊሆን ይችላል። እህቱ እንደዚህ የሆነች ያለችው ርከዳለች ሁሉም ርከድ ከመጀመሪያው እስካሁን ርከዳለች። ዝም ብያለሁ አልከኝ ዝም ብያለሁ ስመጣ ዝም ብያለሁ። ዛሬ ነው እሱ ራሱ አገር ላስገባ ነው ብለኛለች። እንደዚህ ታለችኝ ቢለው አለ ስሬ እሷን በእጩ ዘግዝቄ እሄዳለሁ እጠፋለሁ። በቃ ማንም ሰው የሚጠይቀኝ ህግ የለም አለ። ወይን እራሴን መርዝ አጥፍቼ እጠፋለሁ አለኝ። ልጅ ልጅ ልጅ ልጅ ልጅ ልጅ ቮይስ አለ። ሻሜን ማስረጃልሽ ከአንድ ተመጀመረ ስተሁን ድረስ አለኝ መረጃው፣ ተሰብስቤም ሱ የሶስቱ መረጃ አለኝ። ሴትዮዋም እንደዚህ ስትናገር የነበረው እንዳለ ይኸውልሽ። እናት አንቺ ራሱ አንዳንድ ጊዜ እዚህ ጋ የምትናገሪው ነገር ትክክል አይደለም። የምትናገሪውና ሚዲያ ላይ የማትናገሪውን ነገር እየለየሽ ተናገሪ እየለየች ተናገሪ የምልሽ ለአንቺ ነው። ለአንቺም ለወንድምሽም ነው። ገርቶሻል እንጂ አይመለከተኝም። ግን ምንድነው ሰብስቤን እኔ በውስጥ እዚህ ከመግባቱ በፊት ደውዬ አውርቼዋለሁ። አንድ ካምፓኒ ሲያመጣ ስራ የማስገባት ወረቀቱን የማሰራት፣ ያ ስራ ካልተመቸው ደግሞ ሌላ ስራ የመቀየር ግዴታ አለበት። ምንድነው አሁን ያለችው 200 ሺህ ብር ክፈይ አሉኝ አይዲው እንዲሰራለት ካንስሌሽን ይሰጠዋል አለች። ኦፍኮርስ ካንስሌሽን እኮ አይከለክለውም። ያመጣው ካምፓኒ ካንስል አድርጎ ካንስሌሽን መስጠት አይከለክለውም። ግን ይሄ ልጅ አሁን ካንስሌሽን ቢሰጠውስ ሰባት መቶና ሰባት ሺና ስምንት ሺህ ድርሃም ይች ልጅ ኬታ ምታ ነው የሱን ወረቀት የምታሰራለት? ማሲ አኔ አንዱ ነገር የምነግርህ ነገር ምንድን ነው ካምፓኒ አሰርቶሽ ካመጣልሽ ቪዛ አሰርቶ ወደ ሀገሩ ወደዚህ ሀገር ካስገባሽ ካምፓኒ ወጪ ስላወጣብሽ ስራ እየቀያየረ ያሰራሻል እንጂ አያባርሽም። ምክንያቱም ራሱ እኔ ቪዛ ካምፓኒው የሰራለት አለ። መምለ ካምፓኒ ከሰራልህ ገንዘብ ስላወጣብህ ትሰራታለህ ነው፣ ግዴታ ነው፣ ስራ መቀየር አለበት። ልክ ባባ፣ አሁን ለምሳሌ ይሄ ልጅ ኮንስትራክሽን፣ እንኳን ኮንስትራክሽን አይደለም፣ ይቅርና አይችልም። ኮንስትራክሽን እኮ የጉልበት ስራ ነው፣ ይከብዳል። ይሄ ልጅ ሊገባ የሚችለው ጽዳት ነው። በቃ ሊገባ የሚችለው ወይ በጽዳት ወይ ደግሞ በሌላ ነገር ነው። ስለዚህ እንዴው ሞቼም ቆሜም ቢሆን ይሄ ልጅ አይሰፈርም። ምን የነሱን ማወቅ ፈልጌ እንጂ ይሄ ልጄ ነው። ይሄ በመሃታብ ብለ ልጁ ያናግርሽ፣ ልጁ ይናገር፣ እኔ ሳይሆን ማለት ነው። ለምንድን ነው የምታስለቅሰው ልጁን ሪታ? ቆይ ሪታ፣ እንትን ቪዲዮ ክፈጪና እስኪ ልጁን እናውራው። ተይው እሺ። አና አልከፍትም ካሜራ። ባባ መጀመሪያ ይችን መሲ የምትባላውን አስወጣን። ይኸው ልጁ እያለቀሰ ነው። መቤቴን ነው የምልህ እኮ። እሱን እናውራው እኮ እያልኩሽ ነው ሪታ፣ እሱን እናውራው። እናውራውና ለዛ ያለውን ነገር እናያለን። እሺ

ምንድነው ያልኳት፣ ይቺ ልጅ መሲ ማለች እንትና፣ ዝናሽ የምትባለዋ ልጅ መሲን አላቃትም። ዝናሽ ነች ያመጣችው ልጁ፣ ከሰብስቤ ጋር አገናኘችው። ዝናሽ አልኳት፣ ይሄ ልጅ ለምንድን ነው እምትልኪው? ለምንድን ነው ወደ አገር ቤትስ የሚመለስበት? እናትየዋም አይመለስም ብላለች፣ በጣም ችግር ስላለ እንድትመለ እንድመለስ አትፈልግም። ስለዚህ ወረቀቱን ወይ እናሰራለት ወይ ሰውዬውን ለምኜ አሪፍ ስራ፣ በቃ በአቅሙ የሚሆን ስራ እናስገባዋለን ብዬ እንጂ የተናገርኩት ለዚህ ለሚዲያ የሚቀርብም ነገርም አይደለምን። እዚህ ደረጃ የተዳረስን ነገር አለ። ቮይስሽን ስታሰማን ቮይስሽ ሌላ ነገር ነው እኮ የሚለው ማርያምን አታይ ልጁን አስለቀሰው እኮ ነው ውዴ፣ እንጂ እኮ ሌላ ነገር አይደለም። እኔ አንተ ስታስና ና፣ ቪዲዮ ክፈት ና እናውራ እስኪ። ልጁ ና ነው የምልህ እኮ ይኸው። እና እሱ ይፈልጓቸው እና ንገራቸው ትንሹ ጌታ ነው ባባ፣ እመቤቴን አባትየው ሲደውል ልጅሽ ደህና ነው ብሎ ነው እንኳን አባትየው የሚያዋራኝ። እዚህ ደረጃ ላይ የደረስን ሰዎች አይደለንም እኛ። በዚህ ልክ ነው እንጃ ነው አላውቅም፣ ምን ምን እንደሆነ ትንሹ። ለምን አትመጣም ትንሹ? ችግር ምንድን ነው ማለት እዚህ ጋር መተ ያለውን ነገር ካላወራህና ካላስረዳ ምንም አይነት መፍትሄ ሊኖር እንደማይችል እንድታውቅ ዛሬ አላወራ ምትለው ነገር ነገ ተመለሰ ይሄንን እድል አታገኝ። ማውራት ያለብህን ነገር ትክክለኛ ነገር ሰው ፊት ማውራት ፍትህ ነው እየሰማ ነው። ሪታ ቪዲዮ ክፈች እና ያውራል። ልጆች ያለውን ነገር ከየት ያውራል እንዳመጣችሁ ብቻ አላውቅም። ካልተባለው ነገር ውስጥ አንጥታ ወደዚህ እንዲመጣ አድርጋኛለች። ከዛን ደሞ ሰብስቤ ምን ቢል ጥሩ ነው? ምንድን ነው ካምፓኒው ያመጣው፣ ካምፓኒው ነው። ከካምፓኒው ውጪ መሄድ አይችልም ማለት እኮ በካምፓኒው ስራ መቀየር እንደሚቻል